አሁን ወሬውን ትተሰማኸኝ እኔ ከተማ ወደዛ ለመድረስ የመጣ መኪና ጥቼ ነው። አደይን ይዛችሁ ቤት ውስጥ አስራችሁ አቆዩ፣ ምን አሉኝ። ጋሽ ጆሮ አይሰማም እንዴ አንተ ሰው፣ ስልኩን አለልኝ፣ ስጠው አንተ ደንቁራለህ አለ። እሽ፣ እሽ፣ ሰምቻለሁ እሽ። ጋየት ናት

አንቺ ውጭ ብለሻታል? ብላ ያሰጣቻት። ማን እኔ ነኝ? አደኝቱ ጣያልኩት። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? ቆይ ምን አባሽ ላይ ያደረግሹ? ልቀቂኝ። ወደዛ እዛ ከተማ ለከተማ ይንከራተታል። እሷ እዚህ መታ ከእናቷ ጋር ልትኖር። አሁኑ ነጋሼ ደውል እና አሳውቃቸው። ልክና ማሳወቅ ነው ልክና። አዎ ጫኔ፣ የአደይ እዚህ መምጣት እኮ ለእኛ ትልቅ እንጀራ ነው። ሌላ ሰው ሳይቀድመን መቅደም አለብን። አዎ ጥሩ ይከፍላሉ እኮ ጥሩ ነው የሚከፍሉት። ጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው። ማን ሆነና ወይ ግን እሷ ምን ሆና ነው እንዲ? ሴቱ ሁሉ ካላጨኝ ካላጨኝ ካላጨኝ ስትል፣ እሷ አሻፈረኝ ብላ አባቷ እንደዚህ ችግር ውስጥ የከተተችው። እኔማ ከተማ አንዱን ነ ወዳ ኮበለለ መስሎኝ ነበረ። ምን አውቃለሁ። ኧረ እሷ ምንም አታውቅ ንጡህ ስለሆነች እኮ ነው። እና የጌታ ልጅ በምን ያጫት ይመስላል? በመልኳ ነ አረ በንጥህናዋ ነው አላሳ በል በል በል ዝም በል። እንኳን ደህና መጣሽ። ቆይ እንዴት መጣሽ? እንዴት መጣሽ ማለት ምንድን ነው? እንደ መጣ አልፈለግሽም እንዴ? ኧረ፣ እማዬ፣ እንኳን መጣሽ ልጅ በጣም ነፍቀሽኝ ነበር። ይቅርታ እማዬ፣ እኔ ለስራ በወጣሁበት አጋጣሚ ነበር የወጣችው፣ ምንም ማድረግ አልቻልኩም። ወይኔ ልጄን አሳቃችሁ፣ አሳቃችሁና ከቤት ያሰጧችኋት። እማዬ፣ አደይን ብቻ እንዳይሆን ልጅ ያልሽ

ከዚህ በኋላ ከአሸናፊ ጋር ሳይሆን ችግር ከአንተ ጋር ነው። አንተ ሰው ቆይ፣ እኔ እንዴት ሰራተኛ ናት ትላለህ? ቤዛ ተረጋጊ እንጂ። እኔ እኮ ከአንቺ እኮ ነው የሰማሁት ባርኪ። በቃ ምንም አትበለኝ። ለካ እስካሁን ያቆየኝ አዴ ስትወጣ የቤት ሰራተኛ ልታደርገኝ ነበር። ቤዛ አትጩኝ። እጮኋለሁ። ለምን ደሞ አጮህ? ቆይ የቤት ሰራተኛ ናት ብለህ ከእናትህ ጋ ስታስተዋውቀኝ ምን እንዲሰማኝ ነበር የጠበቅከው? አሁን ከዚህ ቤት ይዘኝ እውጣ። ወዴት ነው ሴች መውጣው? አዎ ነገር ግን እንደዚህ መሆኑ ጥሩ ነው። እማየ ፍቅረኛ ኖች መወቅ ያለባት። ለምን ደሞ አታቀው? በእኔ ታፍብኛለህ ማለት ነው በርኪ አረ ተይ ቤዛ እንዳትገቢ አደራሽ እሺ ተጓረ በኩል እቀመጣለሁ በቃ እንደዚህ ብትመጣ ድስት የሌለ ሰውዬ በምን ልታኖራት ነው ለእሷ ያለኝ ፍቅር ያንለታ አረ ዝም ብለህ በእናትህ ወሬ እንደ ፍቅር ብቻው ሲሰራ ያየሁት ምን አይነት ህይወት ሊኖር ነው ንገረኝ እስኪ ወይ ገንዘብ የለ ወይ ደህና ነገር የለ ታዲያ ደ ከእንደሱ ትመርጣለች ያልከ ለአረኔ ይኸውልህ እንደዛ አላልኩም ነገሩን ያልኩት አደይ እንደዚህ አይነት ነገር የሚያታላ ሴት አይደለች። እሺ ምን ሰው እግዚአብሔር ይመስገን ደህና ነን። የሁሉ ሰላም ምን አዲስ ነገር አገኘ ወይ? ወራይ ምስራች አለጋሽ። ምስር ብላ ምንድን ነው እሱ? እንትን አደይ ወደ እናቷ ተመልሳ መታለች አትለኝም። ጫን እርግጠኛ ነህ እንዴ? እኔም አለልኝም። በአይን በግንባር በደንብ ብን ያየናት። ጥሩ ዜና ነው። ይነገርክ እሰይ መጣሁ። ነገ ጠዋት ደርሳለሁ። ተከታተሏል አረ አረ የትም ነቀነቀ የትም ነቀነቀ አትልም እንዴ እቺ ፍቅር ናታ። አንቺ ውጭ ብለሻታል ብላ ያስወጣቻት ማን እኔነኛ? አደኝቱጣ ያልኩት ነገር ግን አዴ ከሄደች በኋላ ነው አለመኖሯ ተጽዕኖ አደይ ሰራተኛዋ ተከታታይ ድራማ በክፍል አምሳ ዘጠኝ ከጭ ብለዋል። አደይ አሁን ላይ ሁሉን ነገር ትታ እናቷ ጋር ሆናለች። ምክንያቱም እንግዲህ ከነ ፍቅር ቤት እንደወጣች እንዲሁም ከሰው ቤት ልገባ በደበረችበት ሰዓት አባቷን አይታ እንዲሁም ወደነ ኤላ ቤት በሄደችበት ሰዓት ከነ ኤላ ጋር ተጣልታ ነበር። ኤላ ሲቆጣት መሄጃ ስላጣች የወሰነችው ወደ እናቷ ቤት መሄድ ነበር። እናትን በደስታ ልጇን ተ ቀብላለች ግን ደግሞ አደይ አሁን ላይ ያለችበት ሁኔታ እንግዲህ ወደ እናቷ ቤት እንደተመለሰ እንዲሁም ደግሞ ሊፈልጋት የነበረው አባቷ የመጠው አዲስ አበባ ደውለው ወደ እናቷ እንደተመለሰች ሰምቷል። ሌላው ቤዛ እንግዲህ የእነ ፍቅር ሰራተኛ ሆናለች። እንዲሁም ሊዲያ ለፍቅር እና አደይ በምን ምክንያት እንደወጣች እውነቱን ተናግራለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤት የአዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባሩ ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ አደይ እውነቱን ለመናገር አሁን ላይ ያለችበት ሁኔታ እጅጉን ከባድ ነው። እንግዲህ አሹ ስለነዚያ ሁለት ሰዎች እጅግ በጣም እያጣራ ይገኛል። ምክንያቱም ስለ አደይ መምጣትና እንግዲህ እዚያ ስለመሆኑ አውቃችኋል አላወቁም የሚለውን ነገር፣ እነሱስ ምን እየጠነሰሱ ነው ያሉት የሚለውን ነገር እንግዲህ እነሱን በመጋበዝና በማጠጣት ያው ማወቅ እችላለሁ። እነሱ ምን እንዳሰው እያን ጊዜ ወደው ሳይሆን በግድ ይለፈልፋሉ በማለት እንግዲህ አሹ ሁለታቸውንም ጋብዘው እንዲሁም ደግሞ ለአባቷ ደውለው እንደተናገሩና እንደሚመጣ እንደሚመጣ በዚያ ላይ ደግሞ ለነሱ ብር እንደሚከፍላቸው ተናግሯል ማለት ነው። አሹ ይሄን በማወቁ እጅግ በጣም ነበር እየደነገጠው። ምክንያቱም እንግዲህ ያው አደይ እህትንም ማለት ነው። አጣራለሁ፣ እነሱ ምን እንደሚያደርጉ፣ ምን እንደሚጠነሰሱ በደንብ አጣራለሁ። እሱን ደግሞ እኔ በዱላ በምን አይደለም፣ በጭንቅላቴ ነው፣ በማለት እንግዲህ እሱም እነሱን ጋብዞ ሲናዘዙ እንግዲህ ምን እንዳቀዱ ሙሉ በሙሉ አውቋል ማለት ነው። ስለዚህ አደይን ያደይ አባት ሳይመጣ ማሸሽ ይችላል። አሁን አሹ ማለት ነው ይህን ነገር ሲሰማ ቀጥታ ወደ አደይ ጋ ነበር የሄደው። ሌላው እንግዲህ ዴብ ነው። ዴብ እጅግ በጣም እንግዲህ አደይን ካላየው መኖር አልችልም፣ እሷን ማየት አለብኝ፣ እሷን ማግኘት አለብኝ፣ መፈለግም አለብኝ፣ ገጠር እገባለው እሄዳለው እያለ ነው። ንጉስም እንደዚው ያለ እሷ መኖር አልችልም ሳላየት ሶስት ቀን ሆኖኛል ማየት እፈልጋለሁ፣ በማለት እንግዲህ ለበቀለ ለጓደኛው እየተናገረ ይገኛል ማለት ነው። የፍቅር እናት እንግዲህ ርኮቴና ለዲብ አሁን አደይን ፈልጋችሁ የግድ ማንጣት አለባችሁ፣ በማለት እንግዲህ ተናግራቸዋለች። ዲብም አዎ እሷን ፈልገን ወደዚህ ቤት መመለስ ይኖርብናል፣ በማለት እንግዲህ ተናግረዋል። ግን ደግሞ ፍቅር አደይ የምትባል ልጅ ወደዚህ ዳግም ወደዚህ ቤት ከመጣች እኔ እዚህ ቤት አልኖርም ከአባቴ ጋር ይሄ ሄዳለው በማለት እንግዲህ ለእናቷ ተናግራለች። እንዲሁም የትኛው ዘወር ብሎ የሚያይሽ አባትሽ ነው፣ እንዴት ነው የምትሄጁ? አርፈሽ ተቀመጪ፣ አሁን ሂጂና ወደ ክላስሽ አረፍ በይ በማለት እንግዲህ እንተም ብላታለች። እንዲሁም ደግሞ ቤዛ ስትናገር ነበረ፣ እሰይ በአንቺ ምክንያት ነው። አዎ እሷ ክፉ ነች፣ እኔም ደግሞ ስሬን እንድሰራ እያደረገችኝ አይደለም? በማለት እንግዲህ ቤዛም ስትናገር ነበረ። የፍቅር እናትም እባክሽን ፈይ ስራሽን ስሪ የመጠውን ሰው ማክበር አለብሽ፣ በማለት እንግዲህ ስትናገር ነበረ። እንግዲህ ቤዛ የዚያ ቤት ሰራተኛ ሆና የቀጠለችበት እንግዲህ አሁን ላይ ፍቅር ነው ይሄን ነገር ያደረገችው። ግን ደግሞ ይሄን ነገር በማለቷ ባርኮቴ ደስ ብሎታል። ምክንያቱም እናቱን ፍቅረኛው ነች ብሎ ለማስተዋወቅ እጅግ በጣም ስለከበደው፣ እጮኛዬ ምንም አይደለሽም። ስለዚህ ለጊዜው ፍቅር ያለችው ነገር ትክክል ነው በማለት ነበረ እየወሰነው ማለት ነው። ምክንያቱም የቤዛ ነገር እስከሚስተካከል ድረስ እንደዚሁ መቀጠል አለብሽ ብሏታል ማለት ነው። ወይም ደግሞ ከቤተሰብ ጋር ሂጂ ብሏት ነበር። ግን ደግሞ ከቤተሰብ ጋር መሄድ እንደማችን ነው እየተናገረችው እንደ ቤዛ ያለውንና እንዲሁም ደግሞ ያቀደላትን ገንዘብ እንዳገኘ እንግዲህ ለለምለም ሲያማክራት ነበር። ለምለምም እሺ በቃ ለመስጠት አቅዳል ወይ በቃ ያለውን ነገር ባርኮቴ ካጣራ በኋላ ሁሉም ነገር እናያለን በማለት እንግዲህ፣ አደይ ስትመጣም እኔና እሷ ቢዝነስ እንጀምራለን፣ እሱንም አስበህበታል ወይ በማለት ጠይቀው ነበር። አዎ አስቤበታለሁ እያሉ እያወሩ ባሉበት ነገር ነበር ናኦሊ እየመጠው ማለት ነው። እና ወለም ስለ አደይ ልጠይቅ ነበር እየመጠሁት፣ እንዴት ነሽ በማለት እንግዲህ ሲጠይቅ ነበረ። ለምን ወደ ቤቴ መጣ በማለት እንግዲህ ያው ኢላ እጅግ በጣም ተናዶ ነበረ። እንዲሁም ከቤት እንድትወጣልኝ እፈልጋለሁ። በቃ ስላደይ ጠይቀሃል። አንተና እንዲሁም ለምለም በፍጹም እንድትገናኙ አልፈልግም በማለት እንግዲህ ቁጭ እንዳለ፣ ግን ወዲውኑ ነበር የወጠው። ምክንያቱም ለምለም በቃ ውጣ በማለት በቃ እደውልልሻ አለውኝ እንገናኛለን እያለ እንዲሁም ኤላን ሲያናድደውን ነበረ። በስተመጨረሻም እንግዲህ ከቤት ወጥቷል። እና አደይ ምን ይገጥማታል የሚለውን እንግዲህ ቀጣይ ፓርቱላችንን በጉጉት እንጠብቃለን። አደይ እውነት ያው አሸናፊ ያስመልጣታል ወይንስ ደግሞ እነዚያ ሰዎች ይዘው ለአባቷ አሳልፈው ይሰጧታል? አስራችሁ ጠብቁኝ፣ ስመጣ እሰጣችኋለሁ የፈለጋችሁትን ያክል በማለት ነበር ማለት ነው። እንግዲህ የአደይ እናትም እጅግ በጣም ተጨንቀዋል። ከዚህ መሄድ አለብሽ፣ መራቅ አለብሽ ብለዋል። አደይም ወደ ውጭ መሄድ ሀሳብ አለኝ በማለት እንግዲህ እናቷንም ጠይቃ ነበር። በፍጹም አይሆንም፣ እዚሁ ከቅርብ ሆነሽ እንኳን ሰውነቴ ሳስቷል አትሄጅም በማለት እንግዲህ ወደ ውጭ የምትሄደውን ሀሳቧን እናቷ አሰርዛታለች። ግን ደግሞ ከዚህ ቄ መራቅ አለብሽ ልጅ በማለት እንግዲህ አስጠንቅቃታለች ማለት ነው። ምክንያቱም አባትሽ ከመጣ ሰው አያደርግሽም ብላታለች። ስለዚህ አሸናፊ ይህን ነገር የሰማውን ነገር ሂዶ ላደይ ይናገራል። እንዲሁም ደግሞ አደይ በእርግጠኝነት ከዚያ ትሸሻለች ብዬ ያስባለው፣ ካለዚያም ደግሞ እነዲብ ደግሞ ለመምጣትም አስቧል፣ ወይም እነዲብም እጽዋት ይሄዳሉ ብያስባለው። እና ውድ የቻናሌ ተከታታዮቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።